ህጻናት የሚደርስላት ሰዓቱ አሁን ነው። ታዲያ አሁን መረጋጋት ነው ያለብሽ። ኪንጉና ደም እንዲህም ቢያስብ አይገርመኝም፣ ምክንያቱም እነሱ ስራ የላችሁም። አንቺ ግን እንደዚህ ማሰብሽ በጣም ነው የሚገርመው።

ባቲ ተረጋምሽ ነው ልቅኝ ቋሪ ምንድን ያደረክሽት? የአደይ አፍቃሪ የሆኑ ወንዶች እርስ በርሳቸው መተረማመሱን ይዘውታል። ሴቶቹም በበኩላቸው በቅናት እየተንጨረጨሩ አደይ እዛ ቤት የማትቀጥልበት ደረጃ ደርሶ ከፍቅር ጋር ተጣልተው ወደ እነ ኤላ ቤት ኑሮዋን ቀጥላለች። አደይም በደመቀ አመላካችነት የአረብ ሀገር ጉዞ በልቧ ተጠንስሷል። ይህንን ጉዳይ ለለምለም እያማከረቻት ቢሆንም እዚህ ሀገር ሰርተን የምንቀየርበት ነገር እናመቻቻለን፣ የቤተሰቦችን ሕይወት መቀየር አለብኝ፣ እዚህ ሁሉም ነገር ከብዶኛል ትላለች አደይ። ናውልም አደይን ምንድን ያደረግሻት በማለት ቤዛን በማጨናነቅ ላይ ነው። ጉርቧን ማንቆ ሲያስለፈልፋት ነበረ። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛያል ኩኝ ሰራተኛዋ አደይ ክፍል ሀምሳ አምስትን የምንመለከት ይሆናል። አደይን ፍለጋ ከአንኳኩት ሰዎች መካከል ናወልና ደመቀ ይገኙበታል። ይህን ገገማ ይዘው መጥታለች እንመለስ አለደመቀም! ከዴብ ጋር ያለው ጭቅጭቅ ቀድሞ ታይቶት ነበረ። ዴብም ለምን ፈለግካት ናወል በማለት ከነወል ጋር ይፋጠጣሉ። ሁለተኛም ካደይ ጫፍ እንዳትደርስ በማለት ያስጠነቅቀዋል። እንዴት ነው ጫፍ ወይ ማልደርሰው አማካሪ ህይወት የኮነች በማለት ይመልስለታል ዴብም ብቸኝነት ካሳሰበህ ካጠገበ ያለው ሰው በቂ ነው በማለት ደመቀን እያመላከተው ነበር ደመቀም ችኮቹን በሙሉ አላስነካም ነው እንደምትለው ቆይ አንተ ምን ይሻልሃል አለው ዴብም አላስነካም ጭራሽ ባዴ ደግሞ ቀልድ አላውቅም በማለት ደመቀን ጉርቦውን ያንቀዋል ናውልም አደይን ይዘሽልኝ ነይ ብልሽ ለምን እሱን ይዘሽ መጣሽብኝ? በማለት ይመልስላታል። እሱ እኮ ነው አትሂድ ብለው ተከትሎኝ የመጣው በማለት ሊዲያም ትመልሳለች። ጭራሽ እኔ ባለሁበት ሳታፍር እንደዚህ ታወራለህ እንዴ? ነይ አንቺ ወደ ቤታችን እንመለስ፣ በማለት ሊዲያንም ይዟት ወደ ቤት ይመለሳል። ባርኮት ወደ አደይ ክፍል በመሄድ ዴብን እሽ እንድትለው ለማሳመን እየሞከረ ነበረ። ከዚህ በኋላ አልቀበልም አንተ እንደዛ ልቤን ሰብረሃዋል ሁለተኛ ደግሞ መጎዳት አልፈልግም እያለች አደይ የመለሰች ነው። እኔ በሰዓቱ በአንቺ ፍቅር ታውሬ ነበር። አደይም በሰዓቱ የነገርከኝ ለዛሽ ጊዜ ነበር ወይ ማለት ነው ውሸት ነው ወይ እያለች ነው። በሰዓቱ ትክክል እንደነበር ና ፍቅረኛው መታ ነገሮች እንደተቀየሩም ይነግራታል። ብቻ የምትወዳት ሴት መታ ከጎን ስለሆነች እኔም ደስ ብሎኛል እያለች ነው። እኔ ግን እሷ ከመጣች በኋላ እንደ ተራራቀን ነው የሚሰማኝ እያላት ሳለ ዴብና ቤዛ ተከታትለው ወደ መኝታ ክፍላቸው ይገባሉ። በከፊል የሰማው የባርኮትና የአደይ ወሬ ዴብን በጣም አበሳጭቶታል። ቤዛ ቆይ ባርኮት እዚህ ክፍል ምን ትሰራለህ? እያለችው ነው። ዴብን በበኩሉ ለእኔ ለጓደኝነትህ ይህን ውይ የሚገባኝ እያለው ነው ቆይ ምን አጠፋው አዴይ እኮ ህቴ ነች በማለት ጮክ ብሎ ይናገረዋል። ዴብም አሁን ያልከውን ሰምቻ አለው። ምን ያህል እንደምትወዳትና እንደምታፈቅራት እየገለጽክላት ነበር በማለት ይመልሳል። አደይም ባርኮት ምንም አላጠፋም በማለት ትመልሳለች። ባርኮትን ፍለጋ የመጡት ኤላና ለምለምም ሳሎን ተቀምጠው ባርኮቴ የለም ወይ እያሉ ነበረ። ቤዛ ግን አዎ የለም በማለት ሸመጠጠች። ወደ ሆኑ ተከታትሏቸው ባርኮቴ ወደ ሳሎን ይከሰታል። ሊዲያም ውሸት አምነሽ ህይወቷ ተዋረሽ በማለት ቤዛን እየሰደበቻት ነበረ። ለምለምም የሚነግሩት ጉዳይ እንዳለና ጊዜ እንዲሰጣቸው እየጠየቀችው ቢሆንም አሁን አእምሮ ትክክል ስላልሆነ ረፍት መውሰድ ይገባኛል አለ ባርኮት። ፍቅር የመጣችሁበትን ጉዳይ ከጨረሳችሁ ምን ይጎልትሻል? ለምን አትሄዱም? በማለት ለምለምን ተሳደባል። ለምለም ይወጣልሻል ታዲያ በማለት ወደ አደይ ክፍል ስትሄድ አደይ እያለቀሰች ነበር የጠበቀቻት። ምን የተፈጠረ ነገር አለ አለቻት። ባርኮትና አደይ በእሷ ምክንያት እየተጣሉ እንደሆነና እዛ ቤት መውጣት እንዳለባት ትናገራለች። ለምለም አሁን ደግሞ ምን ሆኖ ነው ባርኮት ቤዛ መጥታለት ይል እንዴ በማለት ትናገራታለች። ቤዛ ትምጣ አንቺ ምንም አዲስ ነገር የተቀየረ እንደሌለ አሁንም ባርኮት እያስቸገራት እንደሆነ ትነግራታለች። በቃ ባርኮትን እኔ እነግረዋለሁኝ አንቺ ለማንኛውም ተረጋጊ አለቻት። የቤተሰቦቿ ጉዳይም እያስጨነቃት እንደሆነ አደይ እየነገረቻት ነበረ አይዞሽ ሁሉንም ነገር እኛ ታሪክ እናደርገዋለን። በራሳችን ሰርተን የታምጥተውት ነው እስከምንባል ድረስ እናስደምማቸዋል። አደይም ሁሌም በከፋ ሰዓት ከጎኔ ስለሆንሽ አመሰግናለሁ አለቻት። ኤላ ወደ ቤቱ እየተመለሰ ነው፣ ሊዲያም ወደ ናኦል ለመሄድ አብረው ጉዞ ጀምረዋል። ከስንት ጊዜ በኋላ አብረሽኝ ሄድሽ እያላት ነው። እኔ አሁን ወደ ናኦል እየሄድኩ ስለሆነ ነው እንጂ ከአንተ ጋራ መሄድ አልፈልግም አንድም ቀን ስሜቴን ተረድተኸኝ አታውቅም፣ ለዛች ለለምለም ስትል ሁልጊዜ እንዳስቀየምከኝ ነበር፣ በማለት ተወቅሰዋለች። እሱም አንቺም ከጓደኝነት አልፎ ሌላ ነገር ነበር የምታደርጊው ይላታል። ሊዲያም ከዚህ በኋላ እንኳን ከቤት አጠገብ አልደርስም ብዙም አታስብ አለችው። እና አሁን የት ነው የምትሄጁ? በማለት ይጠይቃታል። ከናውል ነው። ኤላም ደግሞ ከናውል ምን ትሰራለች? እዚህ ልጅ ጋራ መቀራረብ ብታቆሚ ጥሩ ነው በማለት ያስጠነቅቃታል። ካንተሱ ይረዳኛል ይልቁንስ ለምለምን እንዳይቀማህ ተጠንቀቅ አለችው። ኤላም ደግሞ ከናወል ጋር ምን ትሰራለች፣ ምን አገናኛቸው በማለት ይመልስላታል። ያው ለጥንቃቄ ብዬ ነው እንጂ ከቤት ሰራተኛ ጋር ምን ጉዳይ ሊኖረው ይችላል በማለት ገልብጣው ወደ ናወል ትሄዳለች። ባርኮትና አደይ ሲያወሩ ካየ በኋላ ዴብ አደይን ፊት ነስቷታል። ታዲያ በመካከላቸው ምንም የተፈጠረ ነገር እንደሌለ አደይ ለማሳመን ብትሞክርም ባርጎትን እንዳፈቀረች ስለተሰማው ሊሰማት አልቻለም። በቃ ልብሽን ከአንድ ቦታ አድርጊው እዛም እዛም እያልሽ አታድሜኝ እያለ ነው። ሁለታችሁ ተስማምታችሁ የማትኖሩ ከሆነ ቤቱን እትዬ እስኪመጡ ነው እንጂ አስረክቤ ይወጣለሁ በማለት ትነግረዋለች። እኔማ ሁሌም ያንችን ስሜት እንደተረዳው ነው አንች ግን ዴብ ምን ሊሰማው ይችላል በማለት ጠይቀሽ ታውቂያለሽ ወይ በማለት እሷንም በጥያቄ ያፋጥጣታል። አደይም ምን ማድረግ እችላለሁ ወይስ እያስመሰልኩ እንድኖር ትፈልጋለህ አለችው። ምንም ማስመሰል አይጠበቅብሽም ባርኮትንም ትወጅዋለሽ፣ ለናወልም ፊት እየሰጠሽው ነው። ለዚህ ነው ልብሽ ከዛም ከዚህም እያማተረ የኔን ፍቅር መቀበል ያቃተሽ በማለት ያናድዳታል። አደይም በብስጭት ንግግርን ብታስተካገል ጥሩ ነው፣ ከማናቸው ምንም አይነት ግንኙነት የለኝም፣ እኔም አንተ እንደምታስበው ተራ ሴት አይደለውም በማለት ተናዳ ክፍሉን ለቃ ትወጣለች። ሊዲያ ናወልን ፍለጋ ስትሄድ ናወል ደግሞ አደይን ፍለጋ መጥቷል። አደይን እንደፈለጋትም ለሊዲያ እየነገራት ነበረ። ለምንድን ነው አደይን የፈለግካት? አዎ በጣም ጠንካራ ሴት ናት፣ እሷ አማካሪ ትሆናለች ብዬ ነው። ለምን እኔን አታማክረኝም? አንቺ ለዚህ አትሆኝም። አዳይ ግን በጣም ጠንካራ ናት። እስኪዩ በዚህ ሰዓት ሰው ቤት ተቀጥራ ራሷን ለማስተዳደር እየጣረች ነው ያለችው፣ አንቺ ግን እስካሁን ሰው ላይ ተደግፈች ነው የምትኖሪው እኔም በዚህ ሰዓት ከጎኔ የሚያግዘኝና የሚረዳኝ ምንም አይነት ሰው የለኝም። አሁን ግን የምጠይቅሽ ጥያቄ ቢኖር በዴብና በአደይ መካከል ምንድን ነው ያለው እያለ እየጠየቃት ነው። ዴብ ወንድሜ ነው፣ አደይ ደግሞ ሰራተኛችንና የማውቀውን እንድትነግርኝ ሳይሆን አደይና ዴብ ምንድናቸው በማለት ይጠይቃታል። ሊዲያም ዴብም ሆነ ባርኮት ይወዷታል፣ እሷ ደግሞ ከሁለቱም ጎን እየሆነች ወንድሜን ታበሳጨዋለች አለችው። ናውልም አደይ ግን ሳያት አንቺ እንደምታያት አይደለም። ያቺ ለምለምስ እንዴት ናት እያለ ይጠይቃታል። አንዴ ለምለም አንዴ አደይ እያልክ ታበሳ ታበሳጭኛለህ እኔ ግን የመጣሁት አንተን ፍለጋ ነበር በማለት ተናዳ ትመለሳለች። ለምለም ሊዲያና ኤላ ቆመው ሲያወሩ ስለተመለከተች በጣም ተናዳለች። ታዲያ ውሎ ሲመጣም ለምን ተናደድሽ እያላት ነው ለምን እናደዳለው ከዛች ከሊዲያ ጋር ስትጓተት አየውሃ አለችው። ኤላም ከሷ ውጭ የሚወደው ሰው እንደሌለና ያየችው ነገር በኖርማል ነገር እንድትመለከተው እየነገራት ቢሆንም ከዚህ በኋላ ከሊዲያና ከቤዛ ጋር እንዳላይህ ሁለተኛ እዚህ ቤትም ድርሽ እንዳይሉ በማለት ታስጠነቅቀዋለች። ባርኮትም ኤላ ስለፈለገው ወደ እነሱ መሄድ እንደሚፈልግ ለቤዛ ይነግራታል። ታዲያ ጥርጣሬ የገባት ቤዛም እዛ ምን ትሰራለህ? ለምንድነው የምትሄደው? እያለች ለማስቀረት እየሞከረች ነበረ። አይ የፈለገኝ ጉዳይ አለ፣ መሄድ ይኖርብኛል ይላታል። እንደውም በዛው ወደ ስራ ቦታዬ ሊሄድ ስለምችል አዲስ ነገር ካለ ደውይልኝ በማለት ቤዛን ተሰናብቷት ሊወጣ ሲል ፍቅር አደይን እየተጨቃጨቀች ነበረ ቅድም ከዴብ ጋራ ምን እየሰራሽ ነበረ? በማለት በጥያቄ እያፋጠጥቻት ነበረ። እሱ የግል ጉዳይ ስለሆነ አንችን አይመለከትሽም አለች። ፍሽ፣ ስራሽን ስር እንጂ ከዴብ ጋራ ምን አይነት ህይወት ሊኖርሽ ይችላል አለችና ጉሮሯን አነቀቻት። ይህን ሁኔታ የተመለከተው ባርኩት ወደ ኩሽና በመምጣት ምን እያደረግሽ ነው? ልቀቂያት በማለት እንድትለቃት ያደርጋታል። ውሸት የማያልቅባት ፍቅርም፣ ማየት እምጣና ሁሉንም ነገር አስረዳታለሁ አንተ ግን ትንሽም ብለህ እኔን ለመረዳት አትሞክርም አለችው። ማየት እስማና በኋላ ፈረደብሽ በማለት እህቱንም ያስጠነቅቃታል። ባርኮት ግን አንድ ጊዜ እንኳን ብትረዳይ ምን አለ እያለች ለማሳመን ብትሞክርም ባርኮት ግን ውጪ ከዚህ አልና፣ ኮሽናውን እንድትለቅ ያደርጋታል። አዴም አመሰግናለሁ፣ በማለት ሰላምታ እየተቀያየሩ ሳለ ዴብ ይመለከታል። አንተ ግን ቤዛለች አይደለ አደይ፣ ለምን ለኔ አትተውልኝም በማለት ሁለታቸው ጭቅጭቅ ይገጥማሉ። በቃ መስመርህን አትለፍ፣ እኔ ምንም የተለየ ነገር ያደረግኩት የለም በማለት ባርኮትም ይመልሳል። ዴቭና በባርኮት ጭቅጭቅ የተማረረችው አደይም በቃ ስራዬ ልስራበት፣ እናንተ ማርፋችሁ ተቀመጡ፣ የእናንተ ጭቅጭቅ በጣም ስልችትነ ያለኝ አለችና ኮሽነውን ለቅቃ ወጣች። ንጉስን በበኩሉ ናውል አደይን ይወዳታል በሚል ስሜት ደመቀ ጓደኛው ስላደረገው በዚህ እንደተቀየመ ይናገራል። አደይን አይቶ የማትመቸው ሰው ማን አለ? ሁሉም ወንዶች እሷ ላይ መንጠልጠል ይፈልጋሉ። ይሄ ደግሞ ከልጅነቷ ጀምሮ ነው። አወልም ትመቸዋለች እንጂ ያፈቅራታል ማለት አይደለም። እንግዲህ ያያት ሁሉ ወደዳት ማለት ሁሉም አፈቀራት ማለት አይደለም እያለ ንጉስን እያስረዳው ነበረ። ንጉስም በዚህ ቅናት እየተሰማው እንደሆነና አደይን በጣም እንደሚወዳትም ይነግረዋል። ፍቅርም የልቁንስ ባርኮትን ሳትወስድብሽ እዚህ ቤት እንዴት አድርገን አደይን ማስወጣት እንዳለብን መምከር አለብን እያለች ቤዛን በነገሩ እንድትስማማ ብትነግራትም አደይ ወጣች ማለት እኔና አንቺ ምግብ አብሳይ እንሆናለን፣ ስለዚህ ቤት እያለች ቆን ጠጥብና አድርጋት ይሻላል። ፍቅርም በጣም ጥሩ ሀሳብ አመጣሽ፣ ለዚህ እኮ ነው የምትመችኝ አለቻት። ከመቼ ወዲህ ነው ደግሞ እኔ የምመችሽ? አለች ቤዛም ለምለምም ባርኮትን ወደ ቤታቸው እንዲሄዱ ካስደረገች በኋላ ቤዛ የምታደርገውን ነገር በግልጽ እየነገረችው ነው። ቤታቸው በአራጣ ተያዘ በሚል ሰበብ ከሌላ ገንዘብ እየለመነች እንደሆነና ልትቀበለው እንዳሰበችም ትናገራለች። ቤታቸው በአራጣ እንደተያዘ አውቃለሁ፣ ሌላ መንገዱ ግን ለምን አስፈለገ ይላታል። ለምለምም ለምን ነገረችው ከሚለው ጉዳይ የለኝም። ነገር ግን ትክክል ነው አይደለም ከሚለው ነው እውነት። ወንድሟ በዳ ምክንያት ታስሯል አልታሰረም፣ ይህን ነገር እኔ ትክክል ነው ብዬ ልወስደው አልችልም ማለች። ባርጎትም እንዴት ልትዋሽ ትችላለች? ይሄ የለምለም ጥርጣሬ ነው፣ እኔ የለውበትም አለ። ኤላ እኔ ካጠገቤ የተቀመጥኩት አንተ የማታየውን እንዳይል መሰለኝ አለችው። በእርግጥ የለምለም ንግግርም አሳማኝ ይሆናል ለማንኛውም አጣራለሁ በማለት ባርኮትም ይመልስላታል። በመጨረሻም ቤተሰቦቿን መጠየቅ እንዳለበትና እናቷንም ታውቆ ትክክለኛ ዳው ካለባት ይህንን ጉዳይ ማወቅ እንዳለበት እየመከረችው ነበረ። በጣም አስተዋይ ሚስት አለችህ። እኔም ዙሪያን እንድመለከት አድርጋኛለች። አመሰግናለሁ። አሁን ወደ ስራ ቦታዬ መመለስ ስላለብኝ አዲስ ነገር ካለ ደውሉልኝ፣ በማለት ባርኮትም ተሰናብቷቸው ይሄዳል። ደመቀ ንጉስ ምን ያህል አደይን እንደሚወዳትና በሷ ምክንያትም ወደ ውጭ ሀገር ሄዶ አደይን የምትፈልገውን ነገር አድርጎ የራሱ ማድረግ እንደሚፈልግ ይነግራታል። እውነት ነው ግን ትሄዳለህ። ለምን አንቺ ሳትትሄጅም? በማለት አደይን ወደ ውጭ ሀገር እንድትሄድ እየመከራት ነበረ ንጉስ እኔ እሄድና ሁሉንም ነገር አስተካክዬ እቀበላታለሁ። ለምን እሷ መጀመሪያ ትሄዳለች እያለ ነበር። አካችሁ ሁሉም ነገር ትክት ብሎኛል። አሁን እቤት ስራ ስላለብኝ መመለስ ይኖርብኛል፣ በማለት ወደ ቤት ስትመለስ ይጠብቃት ሌላ ነገር ነበር። ቤዛ በበራ አጋጨቻት። ፍቅር በቅናት መንጨርጨር ጀመረች። ሁለታቸውንም ያዘችና አንዷን በጥፊ ጉሮሯን በማነቅ ሌላኛዋን ጉንጯን በመያዝ አፍተለተለቻቸው። በመጨረሻም በጥፊ ከደረገመቻቸው በኋላ ወደ ውጭ ትወጣለች። አየኸት ዴብ አደይ የምትሰራውን ስራ በማለት ነገር ለመስራት ቢሞክሩም ዴብም አልሰማቸውም። አደይን ምን አድርጋችኋት ነው? እሷ በፍጹም ደርሳ እንደዚህ አታደርግም በማለት ከእነሱ ላይ ይጮህባቸዋል። አዴ ወዲያውኑ ከነ ለምለም ቤት ነበር የተከሰተችው። ምን ሆነች ነው በደናሻ አይደለም እንዴ እያለች እየጠየቀቻት ነበረ? አዴም ሁሉም ነገር እንደሰለቻትና ወደ አረባ ሀገር መሄድ እንደምትፈልግም ትናገራለች። ለምለም ተረጋግተሻ አስቢበት እዚሁ ሰርተን እንቀየራለን፣ ታሪክ እናደርገዋለን እያለች እየመከረቻት ነው። ናወልም አዴን ምንድን ያደረግሻት በማለት ጉርቧን አንቆ ሲያስለፈልፋት ነበረ። ሰራተኛዋ አደይ ክፍል 55 የዛሬውን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ተሰናበትኳቸው። አመሰግናለሁ።